ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እንግዲህ እኛ መቼም መመኘት አይሰለቸንም፣ መመኘት አይሰለቸንም። በቃ ቡራ ለሀይሚ የፍቅር ጥያቄ ሊያቀርብላት ነው። አንድ አመት ሙሉ ብሩኬ ለሀይሚ ቀለበት ሊያስርላት ነው። በሳምንቱ ታጣላም ብሎ ይመጣሉ። ብሩኬ ሀይሚን አፈቅርሻለሁ አላት። አፈቅርሻለሁ ሌላት ነው በቃ ብዙ ነገር ተመኝተን አስበን እናውቃለን። የአሁኑ ግን እውን እንደሚሆን ባለሙሉ ተስፋ ነኝ። ብሩኪ ለሀይሚ ሽማግሌ ሊልክ ነው። ወይኔ ብላቸው። ትናንትና ኮ እናንተ ፍጹምና እንትና መግቢያውን አይቻ ማለት ነው የእውነት ነው ብዬ በቃ ሴንሴቲቭ ሆኜ ነበር። ነው ምላችሁ። ምን ዋጋ አለሁ? ምን ዋጋ አለሁ? መጨረሻ ላይ አውቀነው ባክሽ አሉ። ለምንድን ነው የእውነት የማታረጉት? እና ለማንኛውም ብሩክ ለሀይሚ ሽማግሌ ሊልክ ነው። ምኞት አይከለከልም መመኘት መብታችን ነው። ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እግዚአብሔር ይመስገን፣ ክብሩ እየሰፋ በነገራችን ላይ ብዙ ነገር የምንመኝላቸው ስለምን ወዳቸው ነው። እጅግ በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ። እኔ በአዲስ ነገር ከቻቻቻቻች ብያለሁ። ሰብስክራይብ አድጉ። ቻናላችን ቅዝቅዝ ብሎ በረዶ ሆኗል በረዶ ሆኗል። እኔ ውዶች እናላችሁ እነ ሀይሚን እንግዲህ ብዙ ነገር እንመኝላቸው። እማ እንመኝላቸው ነገር እኮ የለም ጋይስ። ለሀይሚ መኪና፣ ፕሌን፣ ብዙ ነገር። ከዛ ውጭ ደግሞ ሀይሚ እናበሮክ በቃ የሆነ እንዲጋቡ በክብር እንደዚህ ቀለበት እንዲያስርቅ በቃ ብዙ ጊዜ ምኞታችን ነበረ። ትናንትና ደግሞ እናጀሮች አልፈው ሄዶ ሽማግሌ ሲሉ የሆነ ነገር አእምሮ ሊያቃጭልብኝ መመኘት መቼም አይከለከልም። በነገራችን ላይ አንድ ሰው ማለት ነው ስትወዱት ነው ጥሩ ነገር የምትመኙለት ስትወዱት ስታከብሩት፣ በቃ መልካም ነገር ሁሉ ለእሱ ትመኙለት አላችሁና፣ አሁንኛ በቃ ብሩክ ና ሀይሚ ሊጋቡ ነው፣ ሊወልዱ ነው፣ እየውለዱ ይጋቡ። እንደ ሳይን ምኞት የምንመኝላቸው ስለምንወዳቸው ነው። ምንወዳቸው ደግሞ ለምደ ታውቃላችሁ፣ በቃ ሲደብረን ደስ የሚል ነገር ስለሚሰሩልን ማያስደብረንን ነገር በቃ ለተመልካች የሚመጥን ነገር ስለሚያመጡ ነው ምንወዳቸው እነሱንና፣ አብዛኞቻችሁ ደግሞ ለእንትና ካላሽቃበጣችሁ፣ ለንትና ካላሽቃበጣችሁ እያላችሁ ስለሆነ የኔ ውዶች፣ ለማንም አናሽቃብጥም። የተመቸንን መከተልና ማየት መብታችን ነው። አይተን አይተን ያልተመቸንን የመተው መብት አለን። እና እንግዲህ ሽማግሌ ብሮክ ሊልክ ነው ብዬ ትናንትና፣ እኔ ደግሞ ሴንሴቲቭ ወኛ፣ የመጀመሪያውን መግቢያውን አይቼ ማለት ነው። ሲቀጥል ደግሞ እናንተ የታዘቡትን ነገር ልንገራችሁ። ቱ ቱ እሙሽዬን ማለት ነው፣ ሽማግሌ ሊልክ ነው ሲሏት ክቡ ነው ያለችው። ድንግጣለች ጋይዝ፣ ለምን አይሆንም። እና ደግሞ ልጅቷን ጠልቻ ሳይሆን እሱ ሲፈልግ ነው ነው አሁን ላይ ማለት ነው። ሁሉም ሰው በዙሪያቸው ያለ ሰው ማለት ነው እንደሚበቃ እሱን ነው የሚጠብቅ፣ ገባችሁ? ሁሉም ሰው አብሮ እንዲሆን ይፈልጋሉ። ሁሉም ሰው ማለት ነው በሱ ቤተሰብ በሷ ቤተሰብ፣ በቃ ሁሉም አብረው እንዲሆኑ ይፈልጋሉ። ግን ደግሞ የእሱን ፍላጎት እያከበሩ ይመስለኛል። እነዚህ ልጆች ደግሞ አሁን አብሮ የማይሆኑበት የራሳቸው ምክንያት አላቸው ብዬ አስባለሁ ብሩክ እንደምታውቁት ፍራቻ ነገር ይመስለኛል ያለው እንጂ ሀይሚን ስለማይፈልጋት ነው ብዬ እኔ አላስብም በነገራችን ላይ እና አብሮ መኖራቸው ኮንፈርት ያልሰጠን ለምን መሰላችሁ እኔ ብዙም ደስ አላለኝም አብረን ልንኖር ነው ሲሉ አንድ ደስ የሚለው ፓርት ደስ ያለኝ ደስም ብሎኛል በትንሹ በቃ ያን ቤት ልለቅ ነው ስላለች፣ አንዳንዴ የሆነ ብቸኝነት ሲሰማቸው የሆነ ሰው አለው እንዲላቸው ትፈልጉ አይደለም? እንደዛ ማለቱ አለውሽ ማለቱ፣ ያ ያ ልጅ እንዳይረብሻት ማድረጉ መጠበቁ እሷን ጥሩ ፓርት ነው። ግን ደግሞ እንደዚህ አብረው ሲውሉ ሲያድሩ ሌላ ነገር መፈጠሩ አይቀርም። እኛ ደግሞ እንደዛ አንፈልግም። በክብር በስነ ስርዓት እንዲሆን ነው እንጂ፣ አሁን ትናንትና ሰመጡ ልጆቹ፣ ከቀን ወደ ቀን እየሰመጡ ነው ተጎትተው በራሱ አንዳንዴ ኮ ማለት ነው የምትዋደዱ ከሆነ ሳታስቡት ራሳችሁን ፍቅር ውስጥ ነው የምታገኙት የምትፈላለጉ በተለይ ሰው የሚገፋፋችሁ ከሆነ ራሳችሁን ሌላ የማታስቡት አለም ውስጥ ታገኛላችሁ እና ራሳቸውን ሌላ ቦታ እንዲያገኙት እየፈራው ነው እና ብሩክ ቀጥ ብሎ እዛ ቤት መኖር የለበትም መገባችሁ መውጣት አለበት የራሱን ኖሮ እየኖረ በስነ ስርዓት መጋባት ነው እንጂ ዝም ብሎ እንደ ደባል አብሮ መኖር፣ እኛ ከነሱ እንደዚህ አይነት ነገር አንጠብቅም። እኔ አልጠብቅም። እኔ የምጠብቀው ሌላ ነገር ነው። እና ብሮክ እና ሀይሜ በቃ እንደዚህ ፍቅራቸውን ይፋ የማያደርጉበት ምን ምክንያት እንደሆ፣ እንግዲህ አሁን እኮ ማለት ነው እኔ ሁሌ አፈቅርሻለሁ አፈቅርሃለሁ ተባብሎ አያውቁም እኮ እወድሻለው ነገር ነው የሚባባሉት እና ነች ሳሁን ከንፈሩን እየሳምሽው አልጋ ላይ እንደዛ ተኝታችሁ እንዲ ረታው ተው፣ ለእኛ ዘኑልን የምሬ ነው። እና የሚፈሩት ነገር ያለ ይመስለኛል። አንዳንዴ የሰው ምላስ ጥሩ አይደለም። በእርግጠኝነት ለእኛ ነው እንጂ እነሱ ውስጥ ላይ እየቆሰቆሱት ነው። እርግጠኛ ነኝ ማለት ነው። እና እንዲሁ ቀጥታ አንፈልግም። እንዲሁ በቃ ሁለቱም ፍራቻ ያለባቸው ይመስለኛል። ይሁን አብረን ቀጥለን ከዛ በኋላ ብንለያይዝ ክፍተት ቢፈጠርስ? እንደዚህ የሚፈጠሩ ክፍተቶች ደግሞ የሆነ በውስጣቸው ጥርጣሬ እየፈጠረባቸው እየፈጠረባቸው ምናምን ስለሚሄድ ይህን ነገር ካጠሩ በኋላ ይመስለኛል። ሲቀጥል ደግሞ አንደኛ ኢትዮ ቪው የሚኖረው እንደዚህ ነው። በቃ ሮማንቲክ የሆነ እየጓጓን ማለት ነው፣ ከነገ ዛሬ የሆነ ነገር እናያለን። የሆነ ነገር የሆነ እየጓጓን ወደፊት እንድናያቸው የሚያደርገን ፍቅረኛ ሞሽንን ብለው ይፋ ካደረጉ በቃ ሆነዋል ሆነዋል። ካላስ ሌላ ምንም አዲስ ነገር አንጠብቅም። እነሱ ግን ገና ፍቅረኛ ሞሽንን ብለው ስላያልገለጹበት አንደኛ መስራት ይፈልጋሉ፣ በደንብ በደንብ መስራት ይፈልጋሉ። እንደዚህ ያልተጨረሰ ነገር የሆነ ጅምርምር ያለ ነገር ብዙ ነገር ያሰራቸዋል። አንደኛ ነገር የሆነ የፍቅር ጥያቄ ያቀረብኩላት ምናም ብዙ ተንብሌሎችን ታያላችሁ። ይሄ ለስራቸው በጣም ይጠቅማቸዋል። ፍቅራቸውን ይፋ አለማድረጋቸው ለስራቸው በጣም ነው የሚጠቅማቸው። ለምን ካላችሁ፣ አንዳንዴ በሚሰሩት ነገር ተቃውሞ ስናነሳ፣ አሁን አብርሽና ሩታ ፍቅረኛ ሞች ከሆኑ በኋላ ከሌላ ሴት ጋር መጣደለ፣ ዝሙተኛ ሆነ፣ ያ ነው ነበር። እነሱ ግን ፍቅረኛ ሞች ነን ስላላሉ የሆነ ሰው ጋር ሲመጡ ራሱ እ እናንተ ኮ ምንም አይደለንም እኔ ሌላ ሰው ጋር ቢሆን ምን ችግር አለው? እንደዚህ ይላሉ ማለት ነው። ገባችሁ? ከዛኛም እንደ ምንም የላቸውም እኮ እሱም ከሌላ ሰው ጋር የመሆን መብት አለው፣ እሷም ከሌላ ሰው ጋር የመሆን መብት አላት የሚል አስተሳሰብ በውስጣችን ይመጣል። ለእነሱ የሆነ መጥፎ አስተሳሰብ እንዳይኖረን ያደርግናል እንጂ ልጆቹ እኔ እንጃ ብቻ። ሁለተኛ ነገር ደግሞ ፍራቻ ምናምን ይኖራል በቃ እንደዚህ አብሮ ከሆኑ በኋላ እንደዚህ መጣላት የሆነ የማያስተምር ነገር። በነገራችን ላይ አንዳንድ ሰዎች የሆነ ቪው ስላመጣላቸው ብቻ የማያስተምር ነገር ይሰራሉ። ቪው ብቻ ተመልካችን ነው የሚያሳጣ። በነገራችን ላይ ብዙ ሰው ሊያያችሁ ይችላል፣ ግን ደግሞ ብዙ የሚወዳችውን ሰዎች ታጣላችሁ። እናንተ የሆነ ለቪው ብላችሁ የማይሆን ስራ በሰራችሁ ቁጥርና እነሱ ደግሞ እንደዚ ተመልካች እንዲከፋፈልባቸው አይፈልጉም። እና እነሱ ገና ፍቅራቸውን ሳይገልጹ ወደ ሽማግሌ ይዘው ማለት ነው የሚገርመኝና ዞሮ ዞሮ ምኞት አይከለከልም። እንደዚህ ቤተሰብ ጋር ሽማግሌ ተልኮ ምናምን በክብር እንዲሆን እንፈልጋለን። ከዛ ውጭ ግን መጀመሪያ ፍቅራችሁን ተገላለጹ፣ ሮማንሲ ነገር አሳዩን፣ ከዛ በኋላ ሽማግሌ ለካችሁ ተጋባላችሁ። ለመገባት እኮ ገና ህጻናችሁ ነገሩ እኛ እንደው እንገፋፋቸዋለን እንጂ እነሱ ህጻናቸው በእርግጥ ገና ሁለቱም ህጻን ናቸው። አንደኛ ነገር ምንድነው እነሱ ቢቆዩም ችግር የለው፣ ግን መቆየታቸው ችግር አለው ደግሞ ሌላ ችግር ማለት ነው። ሌላ ሰው በመሀላቸው ሊገባ ይችላል፣ ሊጣሉ ይችላሉ፣ ምናምን ክፍተት እንዳይፈጠር ነው እንጂ አሁን እነሱ ተጋብተው የሚኖሩበት እድሜ አይደሉም። ትንሽ ምክንያቱም እየሰሩ ነው። ሚሰሩት ስራ ጥሩ ነው። ትንሽ ቢሰሩ አሪፍ ነው ሁለታቸውም። እንጂ አሁን ግን ህጻን ሆኖ ቢጋቡ ቤት ውስጥ እራሱ መቻቻል አይኖርም። ለምሳሌ ትዳርን የምትመሩት የሆነ ብስል ስትሉ ብዙ ነገሮችን ስታዩ ነው፣ ከዛ በኋላ ጥንቅቅ አድርጋችሁ ለመምራት የምትሞክሩት እንጂ ምንም ነገር ሳታዩ ዘው ብሎ ትዳር ውስጥ ከተገባ ከባድ ነው። መግቢያውን መውጮም ነው የሚጠፋችሁ እንጂ። በእርግጥ እነሱ ሁለቱም የራሳቸውን ቤት ተከራይተው እየኖሩ ምናምን አይተውታል። አብረው ቢኖሩ ችግር ይኖራል ብዬ አላስብም። ሕጻንነት አለባቸው በእርግጥ ህጻነት ሲኖራችሁ ደግሞ መጣላት አለ። በዛ ጊዜ መቻቻል የሚባል ነገር ምናምን። ይህን ነገር ይፋ ለማድረጋቸው ደግሞ ብዙ ሰው በመሀላቸው እየገባ የሚያጣሏቸው ሰዎች ምናምን ይበዛሉ። ይፋ ለማድረጋቸው ማለት ነው። ብቻኛ መጨረሻቸውን ማየት ነው ምኞታችን፣ ግን መመኘታችን አይቀርም መጨረሻቸውን እናያለን። ቡራም እንግዲህ ወደ ቤቱ ይሄዳል። ሀይሚየም ከቤቱ አሁን እንግዲህ ቪዲዮ ትሰራ ልናለች ብዬ አስባለሁ እንጂ እንደዚህ እሱም እዛ ቤት እሷም እዛ ቤት ሆነው መኖር አለባቸው ብዬ አላስብም። ለማንኛውም የኔ ውዶች ቀጣይ የሚፈጠረውን ነገር እናያለን። እንግዲህ ቤተሰብ ፈቃደኛ